ለምለም በጥፊ መታቻት። አንቺ ምን አይነት ይቱ ባለጌ አሳፋሪ ሰውነች ብላ በጥፊ ጧ ስታደርጋት፣ ኤላ ደግሞ አልጋው ላይ ተዘርሮ ነበር እንዴ። አስገድዳኮ መድፈር ነው የቀራት እውነት ባድር ስለኑሮ ለምለም ባትመጣለት ኑሮ ያው ለረጅም ጊዜ ስፈልገው የነበረው ዛሬ ተሳካለኝ እያለች በደስታ አብዳ ነበረ። ሄደችና ባርኮትን ደበደበች ለምለም ብላ ነገረችው። እሱ ደግሞ በቀጥታ ሂዶ እንዴት ትደበድብያታለች ብሎ ሲጠይቃት ቦርኮቴ አንተን በጣም የምወድህና የማከብረህ ወንድሜ ነህ። ነገር ግን በፍጹም እሷ ትክክል አይደለችም። እንዴት የለን አስክራ ለመጠቀም ትፈልጋለች። ነገርኩ እኮ ታውቂያለህ ድሮም እሷ እሱን እንደምትወደው። ስለዚህ ስሜቷ አለቀቃትም እና ለዛ ነው የደበደብኳት። እውነት እኔንችን አምንሻለሁ። እውነት ለመናገር ይሄ ነገር ግን ትክክል ካልሆነ እንዴ፣ ምንም ችግር የለውም፣ እመነኝ። ነገር ግን አንተ ብትጠነቀቃ ጥሩ ነው። እሷ ላንተ መልካም ሴት አይደለችም ብላ ተናደደች። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናቸው? ሁሉ ሰላም? ሁሉ መልካም? እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባቢ ሰዎች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። ሊዲያ አንቺ ቀበጥ ነሽ፣ እባክሽ በቃ አርፈሽ ተቀመጪ ብላ ስትላት፣ ቤዛ ትሰሚኛለሽ፣ ቆይ አደይ ለምንድን ነው እዚህ ድረስ ምግብ ያመጣሽላት? አለቻት። እንዴ በቃ አምጭልኝ አለችኝ፣ አመጣሁላት እና ምን ላድርግ? ይህ እኮ ስራዬ ነው ብላ ስትላት፣ አይ ትሰሚኛለሽ፣ ለእኔና ለፍቅር ብቻ ነው የአንቺ ሰራተኝነት እንጂ ለሱ አይደለም። ከፈለገችም ተነስታ መስራት ትችላለች፣ ተነስታ ሰርታ መብላት ትችላለች። ቆይ አንቺ ደግሞ ምንድን ነው ከኔ ችግርሽ? እስኪ ንገሪ እንዴ፣ እረ ጉድ ፈላ ብላ ስትል ከኤላ መራቅ አለብሽ። ቆይ ኤላን የሚያፈቅሩት ስንት ሴቶች ናቸው ለመሆኑ? እንዴ አልበዛችሁም እንዴ? ስለምን ፍቅር ነው የምታወሪው? እኔ በፍጹም አላፈቅረውም። ነገር ግን አንቺ ከኤላ ጋር ስትጂ ምንም ደስ አትይኝም ብላ ታናደደችባት። ቢሆንም ግን ቤዛ ምንም አልመሰላትም። አሁን ውጭልኝ ካልሆነ ግን እያንዳንድሽ አንችንና ወንድምሽን ከዚህ ቤት በቅርቡ ካላስወጣኋችሁ እኔ ቤዛ አይደለሁም ብላ አባረረቻት። ፍቅርንም ቢሆን አንች የሰይጣን ቁራጭ፣ ቆይ እንደው ጸባይሽ መቼ ነው የሚስተካከለው? ስትላት ወይ ጉድ፣ አንች ራስሽ አንዴ ከኤላ ስር፣ አንዴ ደግሞ ከወንድሜ ከቦርኮቴ ስር። ቆይ አንች ምንድን ነው አላማሽ? አሁን ተነሽና ብትሰሪ ይሻልሻል ብላ ስትላት እኔ ዝኮ የባርኮት ፍቅረኛ መሆኔን አት ዘንጊሽ ስለዚህ ስነ ስርዓትሽን ብትይ ይሻልሻል ብላ ተናገረቻት። ፍቅር አዴይን እንዳ እያሰቃየቻት ትገኛለች። በጣም ያሳዝናል እውነት ለመናገር ምክንያቱም ከሊዲያ ጋር ሆነው ምግቡን በልተው የሰው ትራፊ ነው እየሰጠሽን ብለው ሲሏት እንዲህ ኧረ እኔ በፍጹም የሰው ትራፊ አይደለም የሰጠኋችሁ እኔ አቅርቤው ነበር። በነገራችን ላይ ሳቀርበው ግን አምጭልኝ ብላኝ የለችም ነበረ። ከዛ እንደዚህ ነው ብላ ስትል በፍጹም ልትረዳት እንኳን ፈቃደኛ አይደለችም። ከዛ አደይም በቃ ቆይ እናንተ ልጆች፣ እኔን ግን ለምንድነው በዚህ ልክ የምታሰቃዩኝ? ብላ ስትል እረባክሽ ከዚህ በላይ ምን አይተሽ? ብለው ተናደዱባት። ከዛ ልክ እንደሄደች አንቺ ቀበጥ ግን ምን አይነት ነሽ? እንዴት እንደዚህ መጣልሽ? ብለው ተናገረቻት እና ምን ላድርግ ብለሽ ነው? ምግቡ ግን በጣም ነው የሚጣፍጠው። ብታዩ እንዴት እንደሚጣፍጥ ብትቀምሾ ራሱ እንዴት ደስ እንደሚለኝ ብላ ለፍቅር ነገረቻት። ከዛም በኋላ ብቻ በጣም ተገረሙ። ከዛ ለማንኛውም እኔ ኤላዬ ጋ ልሄድ ብላ ስትል፣ አንቺ ሴትዮ ከዛ ከኤላ ግን ብትርቂ አይሻልሽም እንዴ? ነገርኩሽ እኮ ኤላዬ ወደ ውጭ ሀገር መሄዱ ስለማይቀር በቃ ኤላ የእኔ ብቻ ነው መሆን የሚችለው። በፍጹም እሱ ጋር ሂጄ ብውል ይሻለኛል ብላ ብትሄድም እንዳሰበችው አልሆነላትም። ምክንያቱም እሱ ከለምሊጋ ሆኖ አለሙን እየቀጨ ነበረ። ቦርኮቴ ሄዶ እንዴት እንደዚህ ታደርጊያለሽ? ለምለም እንዴት ብሎ ሲላት ቆያንች እና እሷ ደግሞ ምን አገናኛችሁ? ጭራሽ እኮ ጦርነት ነው የፈጠራችሁት ብሎ ሲል ትሰማኛለ። ባርኮቴ እኔ በጣም እምወድህና የማከብር ወንድሜ ነህ። ስለዚህ ስለ ቤዛ ጉዳይ የእውነት ራሷን ብጠይቃት ይሻላይ ነበረ እንዴ እሷንማ እኮ ጠይቂያት ነገረችኝ እኮ የነገረችው ምንድን ነው? ይኸውልህ ኤላን አስክራ ብዙ ነገር እታደርገው ነበር ባልደርስላት ኑሮ። እሷ የድሮ አባዜዋ አሁንም አለቀቃትም። ስለዚህ ስለተፈጠረው ነገር ይቅርታ። በቃ አሁን አለቃ እየፈለገኝ ስለሆነ መሄድ አለብኝ፣ ነገር ግን እናንተ መጠንቀቅ አለባችሁ ብሎ ቦርኮቴ ደንግጦ ወጣ። ከዛ ኤላ ደግሞ እስኪ አስታውስ ምንድን እንደት ተፈጠረ በእርግጥ አውቃለሁም መጠጥ ጠጥተን ነበረ። ሁለታችንም ደብሮን ስለነበረ እየጠጣን ነበረ። ከዛ በኋላ ግን ምን እንደተፈጠረ ማስታወስ አልችልም። አየህ እንደ ልታስታውስ ትችላለህ፣ ገልብጠህ ገልብጠህ መጠጡን ብላ ተናደደችበት። እንዴ ታይ እንጂ ሌሊ። እንግዲህ የኤላ ቤተሰቦች ደስ ይላሉ፣ ምክንያቱም እናቱ እንደምንም ብላ አባቱን አሳምነው ስለነበረ ከዚህ በኋላ ወደዚህ ሀገር ሊቀር ነው መሰለኝ። ብቻ ግን በጣም ደስ ብሏታል። ምን ተሰማሽ ብሎ ሲላት አንድ ልቤ ተስፋ ቁረጭ ይለኛል፣ አንድ ልቤ ደግሞ አይ ተስፋ ትቁረጭ በፍጹም ኤላ ትቶሽ አይሄድም እያለ ልቤ ሲነግረኝ ነበረ። እና ምን ተፈጠረ አለችው። በቃ ብቻ ግን አላቅም። ለማንኛውም አሁን ፍቅራችንን እናጣጥም ብለው ተቃቅፈው ፊልማቸውን እያዩ እየጠጠሙ ሊዲያ መጣች። አለ ቆይ፣ ለምንድን ነው አሁን የመጣሽው እንዴ? ቆይ ምን አደረግኩኝ ደግሞ መምጣት አልችልም እንዴ? አረ መምጣትማ ትችያለሽ፣ ነገር ግን አለ አይደለም። በዚህ ቅጽበት ሲቀጥል፣ አንቺ ሴትዮ በር ማንኳኳት ይልመድብሽ ብዬ ስንታይ ነው የምነግርሽ እኔ ብሎ ሲላት ከዛ እንዴ፣ በቃ አሁንም አርፎ መቀመጥ አልቻለም። አደይን ይቅርታ ጠይቅና እሷን መጠጋት አለብህ ብለው ስለነበረ ፍቅር ሄዶ ከኋላዋ ዓይኗን ጨፈናት። ከዛ እንዴ ባካህ አትቀልድ፣ ምን ሆነህ ነው እንዴ ዲቭ እያለች ዲቭ መስራት ስትወራከብ፣ እንደ አጋጣሚ ዲቭ መጣ። ከዛ በጣም ደነገጠ። ዲቭ አንተ ብሎ ሲሊሆን ንቅ ሲያደርገው እንዴ አረ፣ በቃ እኔ እኮ ይቅርታ ልጠይቃት ነው አደይን፣ ትናንትና ስለተፈጠረው ነገር ብሎ ሲለው ምን አባክ የምን ይቅርታ ነው? አንተ ሰውዬ፣ በእጄ ስበብ እንዳትሆን፣ አሁን ከፊቴ ጥፋልኝ ነው የምልህ ብሎ በጥፊ እንዲሁም ደግሞ ሲለውን አነቀውና አባረረው። ደመቀና እንግዲህ ያዴ አፍቃሪ ሆነው ደግሞ ስልኩን ሻሿ ሰሩት። አይጉድ አየናኦድ ግን የውሸቱ ውሸት ለሊዲያ እኔም ልክ ቆይ አንተ ማታ ወንድሜና ዴቭ አባረውሃል ነበር አሁን ደግሞ ምን ትሰራለሁ የት ልትሄድ ነው ብላ ስጠይቀው አይ የሚሄደው ማ ፍቅር ጋር ነው ስልኬን ደግሞ ሻሹ ሰሩኝ ምን ይመስለኛል እነዛ እነደመቀ ይሆናሉ ምን ማለት ነው እነደመቀ እህነ አደይ ብትሆን እኮ ሀገር እያዝልን ነበር የሚሉት ነገር ግን እኔ ስለሆንኩኝ አየህ፣ የኔንም ስልክ እነሱ ሻሹ ሰርተውኝ ምንም አላደረጉልኝም። የምትየው ነገር ግራ ገብቶኛል። ግን ለማንኛውም አንቺ ቆንጅዬ ልጅ ነሽ ብሎ ተመሰጠባት። እንደ ሁሉም ሴት ላይ ነው እኮ ጥብ ጥብ የሚለው። የዚህ የልጅ ነገር መጨረሻው ግን ያሳዝናል። ከዛም በኋላ ወደ ፍቅር ጋር ሲሄድ ደመቀና ያደይ አፍቃሪ በር ላይ ተቀምጠው ነበር። ወይኔ ጉዴ! ቆይኛ ግን ከዚህ ከቤት ለምንድን ነው የማንወጣው? ደግሞ ምን ተፈጠረ? አየህ ይሄ ልጅ እኮ ማታ ስልኩን ሻሿ የሰራ ነው ልጅ ነው እና እነ ፍቅር ጋር ገባ ብሎ ሲለው ወይኔ ጉዴ! በቃ አለቀልን። ከዚህ በኋላ ፍቅርም ሆነ አደይም ባርኮትም ሆነ ዲብም አይለቁንም። እንግዲህ ፍቅር ሲለውን አንቄ ባልቀበለው እኔ ፍቅር አይደለሁም እያለች በጣም ተናዳለች። አሁን ይኸውልህ፣ ለማንኛውም ወይ ከቤዛ ወይም ደግሞ አዴጋ መሄድ አለብህ። በአክሻቻ አዴይ በጣም ባላገር ነች። ነገር ግን ይችኛይቱን እስኪልያት ምን እንደምትመስል ትሰማኛለህ። መጀመሪያ የተባባልነው አዴይን ነው ከቤት እንድታስወጣልኝ የፈለግኩት። ነገር ግን ለቤዛ ችግር የለውም እሺ ብሎ እመኝ ተዋሂዶ እንግዲህ እንዴት አባቱ ይሄ ገላ ያምራል እያለ በገላዋ ሲመጻደቅበትና የእውነት ኧረ በስመ ረረረረረ የእውነት በጣም ያሳዝናል በጣም ነው የሚያሳዝነው እንግዲህ ሀዴዬ ምንም ስላልሰማች ዝም ብላ ተኝታለች እንደ ውዶቼ ምን ይፈጠር ይሆን እስኪ ኮሜንት ላይ ያስቀምጡልኝ የእውነት አብሮ እንዳደረ ያስመስል ይሆን ወይስ ደግሞ ዲብ እንደፈረደበት አደይን ላይ ሲመጣ ይደርስላት ይሆን ብቻ ግን ያሳዝናል። ቦርኮቴ ቦርኮቴ አሁን ላይ ግራ ገብቶታል። ምክንያቱም ቤዛ ያለችው ነገር እና ደበደበችኝ፣ እሷ አሁንም እንደ ድሮ ናት፣ ቅናቷ አልለቀቃትም እያለች የተናገረችው ነገር አለ። ሲቀጥል ደግሞ ምንም እንኳ ቢሆን ለምለምን ለብዙ ጊዜ ያውቃታል፣ ኤላንም ደግሞ ያውቀዋል። እዚህ ደግሞ አደይ አለች። በዚህ መካከል እሱ ውጥርጥር ብሏል። ዴቭ አደይን በቃሽ፣ አደይ ከዚህ በኋላ ምንም እየተረዳሽኝ አይደለም። ምግብ አልበላም ብሎ መተኛ ታብዝቷል። እንዴ ቆይ፣ ለምንድን ነው ምግብ የማትበላው? በእኔ ምክንያት ነው። እኔ ምልሽ፣ ቆይ፣ አንቺ ግን የእኔ ስሜት ለምንድን ነው የማይገባሽ? የእኔ ስሜት እንዲገባሽ ምን ላድርግ? እኔ በቀረብኩሽ ቁጥር አንቺ ትገፊኛለሽ። አላሳዝንሽም እንዴ? እኔ ሰው አይደለሁም? እኔ ስሜት አይሰማኝም? እስኪ ንገሪ እንዴዲ ቆይ እኔ ምን አደረግኩኝ? ያደረግሽውንማ ታውቂዋለሽ። አንድ ነገር አትናገሪም እኮ እስኪ ንገሪ። ጊዜ ስጠኝ ጊዜ ስጠኝ። የሆነ ጊዜ አሰጭኝም እንዴ ለእኔስ። እኔ ነግሬህ አለሁ እኮ እንዳትጎዳ ብዬ ነግሬህ ነበረ። ስለዚህ መጎዳትህ አይቀርም እና ብትተወኝ ይሻልሃል ብላ ስትለው ልጎዳትማ አይቀርም፣ ችግር የለውም እኔ ልጎዳ። ብቻ ግን አንቺ ብቻ ተዩ፣ በቃ አንቺ ቆይ። ሁሌ እናቴ፣ አባቴ፣ ወንድሜ፣ እህቴ፣ እናቴ። እኔም ምልሽ ቆይ፣ አንድ ጊዜ ለእኔ ግን ቦታ የምትሰጪኝ መቼ ነው ብሎ ሲላት፣ እኔ በጣም ብዙ ሀሳብና ጭንቀት አለብኝ ደግሞ ስለዚህ ነገር እኮ ደጋግሜ ነግሬሃለሁ። ዲህ አለበቃ ተወኝ ብላ ተናገረችው። ድብም ቢሆን በቃኝ ከዚህ በኋላ በቃ ተይው አንቺም እንደፈለግሽ ተቀመጭ እንደፈለግሽ ኑሪ እኔ ነገሮችን አመቻችቼ በቃ ከዚህ ቤት ወጣለሁኝ እያለ ዴፍን መሮታል ለመጨረሻና ለመጨረሻ ጊዜ ነው አይደል ምንም ቢሆን አላስቸግርሽም አስቸግርሽም ስለዚህ በቃ አይዞሽ ብሎ በጣም ተናደደ ወይ ጉድ እረ አንድ ነገር ወስኝ አዴ። ወይም ድብን እሺ በዩ፣ ወይም ደግሞ እንቢ በዩ። ድብ እኮ እውነት ተሰቃየ። የእውነት ያሳዝናል። በዲብ እንደዚህ መሆን እኔ አዝኛለሁኝ። ፍቅር ክፋቷ ደግሞ ይበቃታል። ናኦድ የሚባለው ልጅ ግን የምር የመጨረሻ ተንኮለኛ ነው። እስካሁን ድረስ ማንም ያላወቀው ተንኮለኛ ነው። ቤዛ ቤዛ የባሰባት አቃጣይና አቃጣሪ ነች። እንደ እሷ ማቃጠል አቃጣይ ሰው ግን የእውነት አይታችሁ ታውቃላችሁ? ቤዛ በቅርቡ ትጋለጥልንና እንድትከረበት ኮሜንታተሮች ጻፉልን።